አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ዲና ተከበራችሁ የቻናል ቤተሰቦች እንደት ናቸው? ከኔ ጋር አልሐምድሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ለሰላማችሁ ብትረፊይበለኝ። ዛሬ ጀሎች መታሁት። እንግዲህ ስደት ላይ ስንኖር ሴቶች ብዙ ነገር ጥቃት ይደርስብናል ማለት ነው። እና የዛሬው ደግሞ በጣም የሚያሳዝን እና ልብ የሚሰሩ ነው። አሁን ለመናገር ሳያት በጣም ነው ያሳዘነችኝ እዚህ ቪዲዮ ላይ አስቀምጥላችኋለሁ እናንተም ትተዋታላችሁ ማለት ነው። በጣም ነው ያሳዘነች የሆነ ለምን ነገር ብዙ አረቦች በአሁኑ ሰዓት የሚያሰክር መጠጥ የሚጠጡ ናቸው አብዛኞቹ ካናል ላይ ያሉ ሙጅሪም፣ ጥሩም አረቦች እንዳሉ ሆኖ ሙጅሪሞችም አሉ ማለት ነው። የሚያሰክር መጠጥ ይጠጣሉ ከዛ በኋላ የሚያደርጉትን አያውቁም እና በነገራችን ላይ በአሁኑ የዘ የአሁኑ ዓመት ማለት ነው በሁሉም ስራ ጠፍቷን ነው ስራ የለም። ቢሆንም ግን ያኔ እንግዲህ በሰው መቼም ሲጨናነቅ ስበቡን ማድረግ ያለበትን ነገር ለማድረግ ይገደዳል። እና ያው እቺ እንግዲህ በደላላ ነው እየሰርጉታ ላይ በነገራችን ላይ በደላላም ቢከሄድም ታዋቂ ደላላ ያገር እንደዚህ የምትሆን ካልሆነ ይበስጠቃል እንጂ ዝም ብላችሁ የደላላ ቁጥር ስጡ እና ብላችሁ ደላላ ናችሁ ብላችሁ ዝም ብላችሁ መሄድ ለእናንተ ለህይወታችሁ አደጋ ላይ ነው የሚጥላችሁ ማለት ነው። አሁን ይች ልጅ ከራሷ ከአንደበቷ ተሰማታላችሁ። በጣም ነው የምታሳዝነው። አሁን ለመናገር ልቤ ነው የተሰበረ። ሴት ልጅ ፈተና እንኳን በስጤት አይደለም እና ሴት ልጅ ብዙ ነገሮች ጥቃት ይደርስባታል። እንኳን አይደለም የሚጠጡ አረቦች አይደሉም እና ጤነኞች ቢሆኑ ሴት ልጅ ትፈተናለች። ስለዚህ ይቺ ልጅ አሁን የደረሰባት ምንድን ነው ከራሷ። አሁን ከቪዲዮ አስቀምጥላችኋለሁ ስክሪንሻት ላይ ተዋታላችሁ። እያልቻለች ምንድን ነው፣ የመዳም ልጆች ይጠጣሉ መጠጥ ይሰክራሉ፣ እና በዛ ምክንያት የተነሳ ደፈሩኝ፣ ደፍረው አስረገዙኝ፣ ደፍረው ከዛ ቤተሰብ ሲረዳ ይኖረ ቤተሰብን ከአቅማቸው በላይ ሲሆንባቸው የቤቱ ባለቤት አከራይ አውጥቶ ከሻሬ ላይ ጣ ላይ ነው የምትለው። እና አሁን እዚህ ቪዲዮ ላይ ላስቀምጥላችሁ፣ ከራሷ አንደበቷ ትሰማታላችሁ። እውነት ለመናገር በጣም ያሳዘነችኝ ማለት ነው። እቺ የምታዩት ልጅ መንገድ ላይ ቁጭ ብላ ስታለቀስ ነው ያገኘናት። እና ምን ሆነሽ ነበር? በደላላ በሆነ ስራ መጣልኝ። ተነስቼ ከሄድኩም በኋላ መክ ቤት ነበር ያጋጠመኝ እና ሰካራሞች ናቸው ልጆቹ የሚጠጡ ናቸው እና በዛም በደረሰብኝ ችግር ያወርግዝናል ት ልጅቷ በጣም ነው የምታሳዝነው ልጅ ናት። ያኔ እንግዲህ በጣም ያሳዝናን። በስደት ላይ ስንኖር በእርግጥ ህይወትን ለማሸነፍ ሁሉም ነገር ማድረግ ያለብንን ነገሮችን አላፊነት ለራሳችን ወስደነው ብዙ ነገሮችን እናደርጋለን። ነገር ግን ቢሆንም ደግሞ ራሳችንን አደጋ ላይ የሚጥል ነገር የምናይበት ሁኔታ ላይ ስንሆን ራሳችንን ማንም ከራሳችን የሚጠብቀን የለም፣ ከአላህ በታች ሲጠብቅ ነው። ነገር ግን ደግሞ ከላ በጣች ደግሞ እኛ ራሳችንን መጠበቅ አለብን ነው ማለት ነው። እና ሽሻ የሚያጨሱ እንኳን አይደለም አስካሪ መጠጥ፣ ሽሻ የሚያጨሱ መዳሞች ራሱ ኖርማል አይደሉም፣ ያኔ ትክክል አይደሉም ማለት ነው። እኔ ብዙ ጊዜ አሁን ሽሻ የሚያጨሱ አረቦች ያጋጥሙ እኛን ሆነን ለመነገር ማለት ነው መጁን ከሚባሉት ሰዎች ናቸው። ለሰው ርኅራኄ እዝነት እና ክብር የሚባል ነገር የሌላቸው ባለጌዎች ናቸው ሽሻ የሚያጨሱትም ማለት ነው። እና ይቺ ልጅ አሁን የደረሰባት ነገር ምንድን ነው? ከቪዲዮ ከራሷ አንደበት እንደሰማችሁት ልጆቹ ቪዲዮ ረጅም ነበረ፣ ያው እናንተ ቀን ጨባረቄ ነው ያስቀምጥኳላችሁ። እና ከአንደበቷ የሰማሁት ምንድ ነው? ልጆቹ አስካሪ መጠጥ ይጠጣሉ። መጠጥ ጠጥተው ሲመጡ እኔን ልግደልሽ ነው የሚሉት እና በዛ የተነሳ አረቦቹ እናትና አባቶቻቸው በሰዓቱ የሉም ነበር። እኔ ከቤት ነበርኩ እና ጣቷን አይተው ደፈሩኝ። ከዛ እርግዝና ተፈጠረ። ዘጠኛ ወር በሙሉ ቤተሰብ ሲረዳኝ ቆይቶ ቤተሰብን ከአቅሙ በላይ ሲሆን የቤቱ ባለቤት አውጥቶ ክሻ ሊጣለኝ እያለች ሲሆን የልጅ አግኝታት ነው። አሁን እንግዲህ ቪዲዮ ሰራችው ማለት ነው እና በነገራችን ላይ ማለት ነው እህቶች ስራ ጠፋ ስራ የለም ብላችሁ ዝም ብላችሁ ስራ ስለመጣ ብቻ የጀማ እንኳ ስራ ቢሆን አቅጣጫውን አይታችሁ ለእናንተ አደጋ ላይ የሚጠላችሁ ስራ ከሆነ ትግስት ምናምን የሚባል ነገር እናንተን አደጋ ላይ የጠላችኋል ማለት ነው። ቶሎ ብላችሁ ለራሳችሁ ያላችሁን ራስ መጠበቅነት ራሳችሁን መጠበቅ አለባችሁ። እና በአሁኑ ሰዓት አረቦች ብዙዎቹ ብዙ በሚባሉ አረቦች ማለት ነው አስካሪ መጠጥ የሚጠጡ ልጆቻቸው እራሱ ከወላጆቻቸው አቅም በላይ የሆኑ ናቸው አብዛኞቹ። ጥሩም እንዳሉ ሆኖ ጥሮችም አሉ፣ ማዘብ አላህን የሚፈሩ ግን አብዛኞቹ ደግሞ ስብናላ ኸይሩ ዘመን ያኔ፣ ብዙዎቹ መጠጥ የሚጠጡ የሚሰክሩ። እኔ አንድ ስራ ገብቼ ነበር፣ የሆነ ስራ ልጅ ዞ እየጠጣ ነው። እኔን አይደረስብኝም፣ ነገር ግን እህቱን ድብድብ ያደርጋን ነበረ ማለት ነው። እህቱ እና እናቲቱ አቅመ ደካማ ናት። ትልቅ ሴት እናት እንኳን እነሱን ልገረግር ለነሱ ጠውር ናት። ሶስት ሌላ ወንድም አለ ሁለት ወንድሞቿ እና እናቷ እሷ ሆኖ ነበር የሚሰሩት። ከዛ ነጋ በቃ ዱላ ነበር የሚማዘዙት። እኔ አረብ ሲማርቱ እረስ በርሳቸው የመጀመሪያ ጊዜ እነሱን ሳይ ማለት ነው እና በጣም የደበድባታን እናቲቱም ትልቅ ሴት በጣም አሮጊት የደከመች ስለሆነች

ራሱን አልፎ ከዳውን ጀረፍ ፈርጎ ወደቀ ሲወረውረው ማለት ነው። ከዛ ላስገባቸው ሊደወልኩ ና እንደዚህ እንደዚህ እኔ ይህ ስራ አልሰራም። በነገራችን ላይ እኔ ስራው ቀላል ነው፣ የሚከብደኝ ስራ አልነበረም። ልጅ ይዞ ለመስራት ጥሮ ነበር ግን ነጋ እነሱ ስለሚደባደቡ ስለሚወራወሩ ያገኙትን ነገር ነው የሚወራወሩ ስራ እና እኔ ሊነግጣለሁ የዛን ሰዓት ምንድነው የማደርገው? ልጅ ያለበትን ክፍል ዝግ ታደርግና ልጅን ታቅፍ ይቆማሉ ማለት ነው። እነሱ ተግባር አድርገው እስከሚጨርሱ መገልገል ማልችልም ህይወት አግኝቼ እና እንደዚያ አረ- እንደዚያ ልጅን ይዘለታ አፌ እንደምን ማለት ያኔ፣ አልሐምዱሊላህ ምንም ነገር ሳይከሰት ልጆች መሬት ላይ የጠበቃቸው የሚባለው እውነት ነው እና ምንም ነገር ሳይከሰት አልሐምዱሊላህ ልጅን አነሳሁት ማለት ነው። ከዛ በኋላ ሀላስ እዛ ቤት አልሰራም። ለምንድን ነው በእርግጥ ልጅ ይዞ ሥራ ከባድ ነው አይገኝስ ጤነኛ ልማሳደግና ለምሳሌ በሽተኛ ልማሳደግ ሁለቶቹ አንድ አይደሉም። እና ሥራውን ትቼው ወደ ቤት ይገብል ማለት ነው። አላህ ስብሓን ወተዓላ እኛ ስበምናደርሳለን እንጂ ማለት ነው የሚረዝቀን እሱ ነው። አልሓምዱልላህ ሀቤት ተርኩኝ ዜና ስራ ሰጠኝ ማለት ነው። እና እነሱ ይደባደቡ ምን ያገባኝ ያልኩ ቤት እየዘጋሁ ብቀመጥ የሚፈጠረውን አላህ ነው የሚያውቀው። ግን ብዙ ጊዜ ወሬን እስከመ በኋላ ቤት እየዘጋሁ ልጅን ተልጥፎ እየኮንኩኝ ነጋ። አንድ ቀን ሁለት ቀን ቢደባደቡ ምንም አደለም። እነሱ ሁልጊዜ ነው የሚደባደቡት። ምክንያቱም እሱ የሚያሰክር ነገር ይጠጣል። ከዛ ሲመጣ ብር ስጭኝ ነው ጠባቸው ማለት ነው። ሰክሮ ምን ብሎ ይመጣና ብር ስጭኝ ይኖጣል። ምክንያቱም እሷ ኃላፊነት የወሰደችው የቤቱን እናቲቱም ትልቅ ሴት ስለሆነች ብር ስጭኝ ሲላት እሷ ደግሞ ብር የለም እሱ ደግሞ አንጭም ከዛ ሊጋደሉ ያሉ ማለት ነው። አሁን ያ ስራ እንግዲህ እንኳን ልጅ ይዞ መስራት አይደለምና ሌጣው ነው ለመስራትም ከባድ ነው። ምክንያቱም እርስ በርሳቸው ሲወራወሩ እዚች ምስኪን ሰራተኛ ላይ የሆነ ነገር ሊፈጠር ስለሚችል መጀመሪያ ስራውን እንዲያየ ነው እኛን አደጋ ላይ የሚጥል ነገር ከሆነ ስራ እዛ ነው ያንን ስራ ትተን ሌላ ስራ መቀየር አለብን። አሁን ይችል ልጅ የደረሰባት ምንድን ነው? በደላላ ነው እንግዲህ መጀመሪያ። እኔ እንግዲህ መቼም በሰው ላይ መፍረት ከባድ ነው። የሰው ልጅ በራሱ ሲደርስበት ነው እንጂ በሰው ላይ መፍረት ከባድ ነው። ግን እኔ በሷ ቦታ በሆን፣ የሚጠጡ የሚሰክሩ ከሆነ ለእኔ አደጋ ላይ የሚያደርሱ ከሆነ አቅጣጫቸውን አይቼ ግድ ገንዘብ ለማገኘት ብቻ ማሰብ የለብኝም ህይወቴን ማሰብ አለብኝ። ነገ ምን እንደሚፈጠር ምችም አንድ ቀን ሁለት ቀን ሳታሸንፋቸው አቀርም በመጀመሪያ ላይሆን ይችላል። እና እንደዛ ያለ ነገር ድርጊት ሲፈጠርባት ያንን ቤት ለቃ መውጣት ነበረባት። አንዳንድ ሴቶች ትዕግስት የሚባል ነገር አለ። እና ትዕግስት ያሉ ትዕግስት እኮ በሚጠቅም ነገር ነው መታገስ ያለብን በሚጎዳን ነገር አይደለም ትዕግስት መውሰድ ያለብን ማለት ነው። አሁን ይችላል መጀመሪያ እንደዛ በሚሆንበት ሰዓት ቤቱን ትታ ብትወጣ ጥሩ ነው። እንግዲህ ይሄ ልጅ ልጃችን ብለውም መቀበል አይችሉም። አንደኛ ሊቀራ ነው። ሁለተኛ ደግሞ አባት የሌለው ልጅ ታስባችሁታ፣ አባት የሌለው ልጅ ማለት ነው። እንግዲህ እነሱ እንግዲህ የእናንተ ልጅ ነው ብትላቸውም አምነው አይቀበሉም። አረቦች ታውቃላችሁ፣ እንኳን የሀበሻ አይደለም እና ስራቸው አይደለም አይቀበሉም አንደኛ ያህል ሲያድግ ምንድን ነው ጥያቄ ሲጠይቃት ምንድን ነው የምትመልስለት? አባቴ ማን ነው ሲላት ምንድን ነው የምትመልስለት? እንግዲህ ማለት ነው። በእርግጥ ተደፍራ ነው ወዳ እንዳላደለ ነው፣ አንድ ቦታ ላይ ስሰሙት ያኔ ደፍረዋን ነው። ቢሆንም ግን መጀመሪያ ላይ ከአላህ በታች ራሳችን መጠበቅ ግድ ይለናል ማለት ነው እና አባቴ ያለው ልጅ ነገ ጧት ያዲግ እና አባቴ ማን ነው አባቴ ወይ ነው ብሎ ሲጠይቃት መልስ የሌለው ጥያቄ። ልጆች ደግሞ ነፍስ እያወቁ ሲመጡ ጥያቄያቸው ብዙ ነው፣ ብዙ ነገር ሊጠይቁ ይችላሉ። እና ለልጆቻችን መልስ የምንሰጥበትን ነገር አላህ ሲወፍቀን ደስ ይላል። እንዲህ አይነት ነገር ደግሞ ሲመጣ በጣም ከባድ ነው፣ ያሳዝናል። እኔ ልጅቷ በጣም ነው ያሳዘነችኝ። በእሷ መፍረድ አልችልም። እና አላህ ከእንደዚህ አይነት ነገር ይጠብቀን በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፊ ይበለኝ። ላይክ፣ ሸር፣ ሳብስክራይብ ያረጋችሁ አበረታቱኝ።